በዛሬው የመለኛ ቪዲዮ እሳት አያይዘን የብረት ምጣድ ጥብስ እንጠብሳለን። አስቀድማችሁ እንጨት በእሳት ታያይዛላችሁ። ማገዶ እስኪነድልን ድረስ ድረስ ሥጋ ላበላላመቺ እንዲሆን አርጋችሁ ትከትፋላችሁ። እሳቱ በፍጥነት እንዲያያዝላችሁ ቤንዚን ወይም ጋዝ መጠቀም ትችላላችሁ። እሳቱ ላይ ብረት ምጣዳችሁን ትጥዱና በደንብ ታሟሹቷላችሁ። ለመሟሸት ጮማ ላትና ስብ መጠቀም ትችላላችሁ። እሱ ከሌላችሁ ዘይት ተጠቀሙ። ምጣዱን ስታሟሹ እሳት ሊስብባችሁ ስለሚችል እዚህ ጋር መጠንቀቅ ይኖርባችኋል። አስቀድማችሁ አጥንቱን ጨምራችሁ ተበስላላችሁ። አጥንቱ ከበሰለላችሁ በኋላ ከትፋችሁ ያዘጋጃችሁትን ስጋ ትጨምራላችሁ። እሳቱ እየጠፋባችሁ ከመጣ እንጨቱን ወደ ውስጥ ገፋ ገፋ ማድረግ ይኖርባችኋል። አሁን የምትፈልጉትን ያህል ቂቤና ጨው ታደርጋላችሁ። ተጨማሪ የማጣፈጫ ቅመሞችን መጠቀም ከፈለጋችሁ እንደ ከሙንና ጥቁር ቁንዶ በርበሬ ማስገባት ትችላላችሁ። አሁን ተለቅ ተደርጎ የተከተፈ ቀይ ሽንኩርት ከላይ ትጨምራላችሁ። በተጨማሪ ቆንጆ ጣዕም እንዲይዝላችሁ የተፈጨ ነጭ ሽንኩርት ማስገባት ትችላላችሁ። ቀይ ሽንኩርቱን ጨምራችሁ ከቀላቀላችሁ በኋላ ቃሪያና የሮዝመሪ ቅጠል ከላይ ታደርጋላችሁ። የአትክልት ግብአቶቹን ጨምራችሁ ትንሽ ከቀላቀላችሁ በኋላ እሳችሁን ታወርዱታላችሁ። የበለጠ ደረቅ እንዲልላችሁ ከፈለጋችሁ ደግሞ እሳቱ ላይ ቆየት ታደርጉት። ጥብሱ ከቀዘቀዘባችሁ ቶሎ ቶሎ እያሞቃችሁ ለመመገብ ከፈለጋችሁ ብረ ምጣዱን እንዳጋላችሁ ታስቀምጡት። የብረ ምጣድ ጥብስ እንግዲህ እንዲህ ነው የሚዘጋጀው ሁላችሁም የምትሞክሩት ተስፋ እናደርጋለን። ከመለኛ ገጽ እኔና ባለቤቴ መልካም የዳግማይ ትንሳኤ በዓል እንዲሆንላችሁ እንመኛለን። እናመሰግናለን።